ሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ፑቲን ያጠፋችኋል ሲሉ ለዩክሬኑ ፕሬዚዳንት አስጠነቀቁ። የአውሮፓ ህብረት ለፕሬዚዳንት ፑቲን የሚመጥን ከተማ የለንም ማለቱ ተሰማም። ህብረቱ ይህንን ያለው ትራምፕ ከፑቲን ጋር በአውሮፓዊቷ ከተማ ቡዳፔስት ለመገናኘት ቀጠሮ መያዛቸው ከተሰማ ወዲህ ነው። ምናልባት ለፑቲን ትክክለኛ ቦታ የዓለም አቀፉ ፍርድ ቤት የሚገኝበት ዘሄግ ሳይሆን አይቀርም ብሏል። ጀርመን 15 ተጨማሪ ኤፍ 35 የአሜሪካን የጦር ጄት ለመታጠቅ በዝግጅት ላይ ነች ተባለም። ይህ የጀርመን ውሳኔ ከፈረንሳይ ጋር ያለውን ውጥረት ያባብሰዋልም ተብሏል። ሰባት ሚሊዮን የሚደርሱ አሜሪካውያን ዲሞክራሲ እየሞተ ነው፣ ንጉስም አንፈልግም በሚል በትልልቅ የአሜሪካ ከተሞች በፕሬዚዳንት ትራምፕ ላይ ተቃውሟቸውን አሰምተዋል። ይህንን ተከትሎም ትራምፕና ምክትላቸው ጄዲቫንስ የሰጡት ምላሽ መነጋገሪያ ሆኗል። ተወዳጁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የቀብር ስነ-ስርዓታቸው ተፈጸመ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሰው ሁኑ ሰውነት ይቀድማል በሚለው ንግግራቸው የሚታወቁት ተወዳጁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የቀብር ስነ-ስርዓታቸው ዛሬ ተፈጽመዋል። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የቀድሞ የእስልምና ጉዳዮች ምክር ቤት ፕሬዚዳንት ባደረባቸው ሕመም በሕክምና ሲረዱ ቆይተው ትላንት እሁድ ነበር በህይወታቸው ያለፈው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ እልፈት የተሰማትን ሀዘን ገልጻ የሰላም የፍቅር፣ የአንድነት ተምሳሌት አባት ነበሩ ብላለች። ከዚህ በተጨማሪ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ባለስልጣናት የተሰማቸውን ሀዘንም ገልጿል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በቀድሞ የወሎ ክፍለ ሀገር በግንቦት 21 1928 ዓ ም ነበር የተወለዱት። ከልጅነታቸው ጀምሮም የእስልምና ትምህርቶችን እየተከታተሉ እንዳደጉ የሚነገርላቸው ሲሆን በተለያዩ ስፍራዎችን በመምረጥ ሙስሊሙን ህብረተሰብ በቅንነት ሲያገለግሉ ቆይቷል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ እንደነበሩም ይነገራል። በ1967 የምክር ቤቱ አባልና የኡለማ ሊቀመንበር በመሆንም አገልግሏል። በ2011 ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሆነው ተመርጠው አገልግሏል። በዚያው ዓመትም ከአንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። ተቀዳሚ ሙፍቲ ቅዱስ ቁርኣንን የተረጎሙ ሲሆን ከዚህ ባለፈ ደግሞ ከ50 በላይ ሃይማኖታዊ ይዘት ያላቸው መጽሐፍቶችን መጽሐፋቸው የሚነገር ሲሆን ለህትመት የበቃው ግን አንዱ መጽሐፍ ብቻ እንደሆነ ተነግሯል። ፕሬዚዳንት ትራምፕ ፑቲን ያጠፋችኋል ሲሉ ለዩክሬኑ ፕሬዚዳንት አስጠነቀቁ። ፕሬዚዳንት ትራምፕ ፑቲን ጦርነቱን ለማስቆም የሚያስቀምጡትን ቅድመ ሁኔታ ዩክሬን ካልተቀበለች በፑቲን መዳፍ ትጠፋለች የሚል ይዘት ያለው ንግግር ለዘለንስኪ መናገራቸው ተሰምቷል። ዘለንስኪ አርብ ዕለት በዋይት ሃውስ እንደነበሩ አይዘነጋም። ዘለንስኪና ልዑካቸው ወደ ዋይት ሃውስ አምርተው የነበሩት የረጅም ርቀት ተምዘግዛጊውንና እጅግ ፈጣኑን የአሜሪካውን የቶም ሃውክ ክሩዝ ሚሳኤልን ለመጠየቅ የነበረ ቢሆንም ሳይሳካላቸው ቀርቷል። ትራምፕ ቶማሃውክ ክሩዝ ሚሳኤል ለእኛው አሁን ያስፈልገናል፣ እናም ለዩክሬን ልንሰጥ አንችልም ነበር ያሉት። ይህ የቶም ሃውክ ሚሳኤል ረጅም ርቀት ከመጓዙ ባሻገር በፍጥነት ስለሚጓዝ ለማክሸፍ አስቸጋሪ ነው። በተጨማሪም ዩክሬን ሞስኮን በቀላሉ እንድትመታት የሚያስችላትም ጭምር ነው። ዩክሬን ይህንን ሚሳኤል ብታገኝ የጦርነቱ ገጽታ የመለወጥ እድል ሊኖረው እንደሚችል በብዙዎች ይታምናል። ሩሲያ ግን ጦርነቱን ይበልጥ ከማባባስ በዘለለ የጦርነቱን ገጽታ እንደማይለውጠው ደጋግማ ስትገልጽም ይደመጣል። ትራምፕ ከዘለንስኪ ጋር ይፋ ባልሆነ መንገድ በተነጋገሩበት ወቅትም ዘለንስኪ የፑቲንን ቅድመ ሁኔታ መቀበል እንደሚኖርበት፣ ካልሆነ ግን ሩሲያ ዩክሬንን እንደምታጠፋት እንደገለጹላቸው ኢንዲያን ታይምስ ዘግቧል። እንደ ከሆነ ትራምፕ ሩሲያን በተመለከተ ከዚህ ቀደም የያዙትን አቋም ሳይለውጡ አልቀሩም። የዩክሬኑ ፕሬዚዳንት ዘለንስኪ አሜሪካ ከማረፋቸው አስቀድመው ፑቲን ለትራምፕ መደወላቸው ሁሉንም ነገር እንደለወጠው ነው የሚታመነው። በመጪዎቹ ሁለት ሳምንታት ጊዜ ውስጥ የሚደረግ አለ የተባለውን የትራምፕና ፑቲንን ውይይት ሃንጋሪ ለማሰናዳት ዝግጅት ላይ መሆኗን ይፋ አድርጋለች። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን የፑቲን የቅርብ ወዳጅ እንደሆኑ ይነገርላቸዋል። የሃንጋሪዋ ቡዳፔስት የአውሮፓ ህብረት ከተማ ነች። የአውሮፓ ህብረት ደግሞ ፑቲንን ለማግለል ላለፉት አመታት ጥረት እያደረገ ይገኛል። ፑቲንም የዩክሬኑ ጦርነት ከተጀመረበት ሀያ ሀያ ሁለት ጀምሮ አንድም የአውሮፓ ህብረት አባል ሀገራትን አልጎበኙም። አሁን ግን ምናልባትም ከሁለት ሳምንት ባልበለጠ ጊዜ ውስጥም ለመጀመሪያ ጊዜ ወደ አውሮፓ ህብረት አባል ሀገራት ያመራሉ ተብሎ ይጠበቃል። ፕሬዚዳንት ዘለንስኪ በፕሬዚዳንት ትራምፕ የሚጋበዙ ከሆነም በቡዳፔስቱ የሁለቱ መሪዎች ንግግር ወቅት መገኘት እንደሚችሉ ገልጸዋል። በተመሳሳይ መረጃ የአውሮፓ ህብረት የውጭ ፖሊሲ የፑቲን ወደ አውሮፓ ህብረት አገር የመጓዝ እቅድ መልካም እንዳልሆነ አስታውቋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የፕሬዚዳንት ትራምፕ የሰላም ጥረት መልካም ሆኖ ሳለ ዘለንስኪንና ፑቲንን ማገናኘት መቻል አለበት ብሏል። የሀገራቱ የውጭ ጉዳይ ሚኒስትሮቹ አሜሪካ ሩሲያ ወደ ንግግሩ ጠረጴዛ እንድትመጣ የማድረግ አቅም አላት ብለው እንደሚያምኑ ማንስተዋል። እነዚህ የአውሮፓ ህብረት አገራት የውጭ ጉዳይ ሚኒስትሮች ለፑቲን የሚሆን የአውሮፓ ከተማ የለንም ብለዋል። ለፑቲን አይነት ሰዎች የሚገባቸው ስፍራ ዘሄግ ፍርድ ቤት ነው የሚል አስተያየት መስጠታቸውን ከአልአረቢያ ኒውስ ላይ ተመልክተናል። ሰባት ሚሊዮን የሚደርሱ አሜሪካውያን ዲሞክራሲ እየሞተ ነው፣ ንጉስም አንፈልግም በሚል በትልልቅ ከተሞች ተቃውሟቸውን አሰምቷል። በሚሊዮን የሚቆጠሩ አሜሪካውያን ንጉስ አንፈልግም በሚል በፕሬዚዳንት ትራምፕ ላይ ተቃውሟቸውን አሰምቷል። በኒውዮርክ፣ በጆርጂያ፣ በቴክሳስ ካሊፎርኒያን ጨምሮ በሌሎች ስቴቶችም በርካታዎች ትራምፕን ለመቃወም አደባባይ ወጥተዋል። ይህ ሰባት ሚሊዮን የሚደርሱ አሜሪካውያን ተሳትፎበታል የተባለው ሰላማዊ ሰልፍ በአሜሪካ ታሪ ታሪክ በአንድ ቀን ይህን ያህል ቁጥር ያለው ህዝብ ሲወጣ ከረጅም ዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። ሰልፈኞቹ ዲሞክራሲ በአሜሪካ እየሞተ ነው፣ እናም ለማዳን ነው የተገኘ ነው የሚልም አስተያየት ሲሰጡም ተደምጧል። ንጉስ በአሜሪካ አንፈልግም ሲሉም አክለዋል። ፕሬዚዳንት ትራምፕ በሶሻል ሚዲያቸው ላይ የአርቲፊሻል ኢንቴሊጀንስ በሳቸው አምሳል የተሰራውን የንጉስ ገጽታ ያለውን ምስላቸውን በንጉስ ትራምፕ ጄት ሲበሩ የሚያሳይ ቪዲዮ አጋርተዋል። በጄቱ ላይ ሆነው ሲበሩም እርሳቸውን ለመቃወም የወጡትን ሰልፈኞች ፈሳሽ ነገር ከአየር ላይ በመልቀቅ ሲበት መሰረቱን ያሳያል። ጄዲቫንስም ተመሳሳዩን ሲያደርጉ ተስተውለዋል። ጀርመን ተጨማሪ ኤፍ 35 የአሜሪካን የጦር ጀት ለማዘዝ ፍላጎት እንዳላት ተሰማ። የጀርመን መከላከያ ሚኒስቴር የአሜሪካ ምርት የሆኑትን ተጨማሪ 15 ኤፍ 35 የጦር ጀቶችን የማዘዝ እቅድ እንዳለው ተዘግቧል። የጀርመን መከላከያ ለነዚህ ተጨማሪ 15 የጦር ጀቶች 2.5 ቢሊዮን ዩሮ ወጪ ሊያደርግ እንደሚችል ሚስጥራዊ ዶክመንቶች ይፋ ማድረጋቸው ታውቋል። ጀርመን ነባር የሚባሉትን ቶርናንዶ ተዋጊ ጀቶችን በአሜሪ የአሜሪካ ሰራሽ ለመተካት በማሰብም ቀደም ብላ 35 የአሜሪካን ጀቶችን እንዳዘዘች ታውቋል። የጀርመን እነዚህ የአሜሪካ ሰራሽ ተዋጊ ጀቶችን መታጠቅ ከፈረንሳይ ጋር ያለውን ውጥረት ዳግም እንዲቀሰቀስ ምክንያት ሊሆን እንደሚችል ተሰግቷል። ፕሬዚዳንት ትራምፕ የጋዛው ጦርነት አብቅቷል ካሉ በኋላ በጋዛ ከሐማስ ጋር የተፋጠጡት የጎሳ ታጣቂዎች ቀጣይ የጋዛ ዕጣ ፈንታን አጠያቂ አድርገውታል። ትራምፕ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት በተፈረመበት ወቅት ነበር አሁን ጦርነት አብቅቷል ያሉት። ምንም እንኳን የፕሬዚዳንት ትራምፕ የሰላም እቅድ በህይወት የሚገኙ ታጋቾችን እንዲሁም ፍልስጤማውያን እስረኞችንም ያስለቀቀ ቢሆንም፣ አሁንም ግን መፍትሄ ያላገኙ ጉዳዮች እንዳሉ ናቸው። ከእነዚህ ጉዳዮች መካከል የሐማስ የሐማስ ትጥቅ መፍታት ጉዳይ ቀዳሚው ነው። እስራኤል ሐማስ ትጥቁን መፍታት አለበት ብላ የምታምን ሲሆን፣ ትራምፕም በቅርቡ ቡድኑ ትጥቁን የማይፍታ ከሆነ እኛው በኃይል እናስፈተዋለን ብለዋል ትራምፕ። አክለውም ከቡድኑ ጋር ተነጋግሬ ነበር፣ ትጥቅ ልትፈቱ ነው ወይ ብያቸው ነበር። እነርሱም አዎ አለቃ፣ ልንፈታ ነው ብለውኛል። ይህን ነው የነገሩኝ ሲሉ ፕሬዚዳንት ትራምፕ ተናግረዋል። ከጋዛው ጦርነት መቆም በኋላ በሐማስና በታጣቂ የጎሳ አባላት መካከል በተነሳ ግጭት እስካሁን ከሀያ በላይ የሚሆኑ ሰዎች ተገድለዋል። ሐማስ በቅርቡ ዶሞች ከተባለ ሌላ የጎሳ ቡድን ጋር ግጭት ውስጥ ገብቷል። ሐማስ እነዚህ የጎሳ አባላት ለእስራኤል ታማኝ